ነጻነት ለአማራ ሕዝብ ትግሉ ለህልውናው ያለውን ትርጉም በተመለከተ በዝርዝር የምትሰሙት መረጃ ይዘናል። ልማደኛው የፋኖ ክፍለ ጦር የፈጸመው የደፈጣ ጥቃት የአገዛዙን ጦር እንዲበታተን አድርጎታል። ዝርዝሩን እናስደምጣችኋለን። ሳሙኤል አወቀ ለአማራ ሕዝብ መስዋዕትነት ከከፈለ አስርተ ዓመታት ተቆጥረዋል። ትውልዱ ዕለቱን ከብልጽግናው አገዛዝ ጋር እየተናነቀ በድል አስቦትሏል። ዝርዝር ጉዳዩን ይዘናል። ኤርትራ ብልጽግናን እየከሰሰች ነው። ዛሬም የአብይ አህመድ አገዛዝ እየተተናኮሰ መሆኑን አስታውቃለች። በቆይታቸው እንመለከተዋለን። ሰላም ጤና፣ ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላየን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን እነዚህንና መሰል መረጃዎች በዝርዝር ይዘን መተናል። አማራ ባለፉት ዓመታት የተነጠቀው የቅንጦት ነጻነቱን ሳይሆን በሕይወት የመኖር ምርጫ የለሽ ነጻነቱን ነው። ባለፉት መቶ ዓመታት በህዝብ ላይ ከተፈጸሙ አስከፊ መከራዎችና የዘር ማጥፋት ወንጀሎች መካከል የሚስተካከል ጥፋት በአማራ ሕዝብ ላይ እንዲፈጸም መንግስታዊ ዘመቻ ተካሂዷል። በመጀመሪያው የዓለም ጦርነት በአርመኖች ላይ በኦቶማን ኢምፓየር የተፈጸመን አይነት የሚሊዮኖች ግድያና ዘር ማጥፋትን የሚስተካከል ስራ ባለፉት ዓመታት ተሰርቶበታል። የጀርመን ናዚዎች በአይሁዳውያን ላይ በሁለተኛው የዓለም ጦርነት ከ1941 እስከ 1945 የፈጸሙትን የጅምላ ግድያ መንገድ የተከተለ መንግስታዊ ጭፍጨፋ በአማራ ህዝብ ላይ ሆኗል። በ1970ዎቹ መጀመሪያ በምስራቃዊ ፓኪስታን በሚኖሩ የቤንጋሊ ሂንዱ ማህበረሰቦች ውስጥ ከ1.5 ሚሊዮን በላይ የሚሆኑት የተገደሉበትን የሚስተካከል የዘር ማጥፋት የተፈጸመው አማራ በሚባል ህዝብ ላይ ነው። ያውም በሌላ ውጫዊ ኃይል ሳይሆን ከጎኑ ሆነው ጠልተውት ባደጉ ፈርተውት በሚቆሙ መንግስታት አማካኝነት የአማራ ህዝብ ለነጻነቱ የሚያደርገውን ትግል ዋነኛ መሰረቱ ነገ ነበር ተብሎ ከሚወ ህዝብ ውስጥ ራሱን ላለመኖር ና ዘመናትን እንደተሻገረ ሁሉ አሁንም ህልው ሆኖ በመኖር ላይ የቆመ ነው አማራ የጀመረውን ትግል አጠናክሮ በህይወት የመኖር ነጻነቱን ካልጻፈ በስተቀር የሚጠብቀው የባሰ ሞት የባሰ መፈናቀል ነው ነጻነት በምኞት አይገኝም ማንም ነጻነትን በችሮታ የሚሰጥም የለም የነጻነት ቁልፉ ትግል ነው ያውም መበርታትን የሚጠይቅ መጽናትን የሚሻ መተባበርን የግድ የሚል ጠንካራ ትግል ነጻነት የሚጀምረው በአእምሮ ነው ነጻነትን ማወቅ ነጻነትን መፈለግ ከሁሉም የቀደመ የትግል ሀሁ ነው። በማወቅና በመፈለግ የተጀመረ የነጻነት ትግል ውጤቱም ነጻነት ነው። ነጻ የመሆን አእምሯዊ ዝግጁነት ሌሎች የትግል መንገዶችን ይጠቁማል። ቅኝ በመገዛት አእምሯዊ እሳቤ ባርነትን በመቀበል እዚህም የሚመጣ ነጻነት የለም። ደህና መሆን ማለት እንኳን ነጻ መሆን ማለት አይደለም። ደህና በመሆን ውስጥ ነጻ ያለ መሆን አለ። ነጻ በመሆን ውስጥ ግን የተሟላ ደህንነት አለ። የአማራ ህዝብ ደህናም ነጻም ሆኖ መኖር ያልተፈቀደለት ህዝብ ነው። ስለዚህ ነጻነትን በትግል ከማረጋገጥ የተለየ ምርጫ የለውም። ፈጣሪ የሰጠውን ነጻነት ፍርሃት በሚሉት ዲናር የሚሸጥ ፈሪ በሰማይ ቤትም አይጸድቅም እንዳለው የአማራ ፋኖ በጎጃም መሪው ዘመነ ካሴ፣ ከፍርሃት የሚገኝ ስጋዊም መንፈሳዊም ጽድቀት የለም። ፍርሃት የባርነት ንጹህ መንገድ ነው። ባርነትን መጠያፍ ከአባቶቹም ከዘመኑ የተወልዱ አርበኞች የተማረው አማራ ከጥቂት ባንዳዎች በስተቀር በትክክለኛ የነጻነት ሀዲዱ ላይ ነው። ከነጻነት ሀዲዱ እንዲወጣ የሚፈልጉ እልፍ ምቀኞች አሉ። በሀዲዱ ላይ እንደ ልቡ እንዳይጓዝ የሚ ቱ ሆዳደር ባንዳዎች እጃቸውን ከኋላ ይዘረጋሉ። ባለታንኩና ባለባንኩ መንግስት በሰማይ ድሮ ልኮ ጀት አሰልፎ በምድር እግረኛና ታንከኛ ደርድሮ የጠላውን ህዝብ እየጨፈጨፈ ከመንገዱ ሊያስቆመው ይሞክራል። ይህ ግን ነጻነትን የሚናፍቅ ህዝብ መሸነፍን እንደ ማህበረሰባዊ ነውር ቆጥሮ ለወረሰ ትውልድ የጉዞ መሰናክል ሊሆን አይችልም። ልብ ያለው ከበራሪው ድሮን ላይ አይደለም። ልብ እንደ ባንኩና ታንኩ ተጭኖ በውጊያ ሜዳ አይንሸራሸርም። ልብ ያለው ልብ ላይ ነው። ልክ እንደ አማራ ልጆች የጠላትን አፈሙዝ ጨብጦ ባቀባበለው ጥይት የሚሸኝ ልብም። የአማራ ህዝብ መዳረሻው ነጻነቱ ነው። ለዚያም ነው ጠላትህ መጣ ሲባል በደስታ ወደ ውጊያው የሚያመራና ተላላኪ ባንዳን የሚቀጣ ጠላትም እንኳን በፋኖ አፈሙዝ ፋኖ በሚባል ስም ብቻ የሚፈረጥጥ ስል መሆኑ ተደጋግሞ ታይቷል። በአማራ ህዝብ የነጻነት መንገድ ውስጥ ምንም አይነት መንጠባጠብ አያስፈልግም። በየከተማውና በብልጽግና ተቋማት ተሰግስጎ ቢያንስ ትንሹን የውስጥ አርበኝነት የማይወጣ ሰነፍ የዚህ ትውልድ አካላ አይደለም ነጻነት ባንኮኒ ውስጥ የሚገኝ ይመስል በየመሸታ ቤቱ እንኳን እየተንገላጀጁ የፋኖን ስምሪት ሲያጠረጥሩ መዋል የሚፈቀድበት ጊዜ አለመሆኑን መረዳት ትንሽ ግለሰባዊ ግዴታ ነው። አገር ቀላቢው አርሶ አደር ነፍጥና ጅራፉን እኩል እየተጠቀመ ለነጻነቱ ሲፋለም፣ ትርጉም የለሽ ቦዘኒነት የተናወጣቸው ጥቂቶች ሊቆጫቸው ይገባል። ነጋዴው ከንግዱ ነጻነቱን፣ የመንግስት ሰራተኛው ከደሞዙ ሰውነቱን አስቀድሞ እየተፋለመ ነው። በዚህ ትግል ከባንዳነት ቀጥሎ በፍጹም መፈቀር የሌለበት አጓጉል ወረኝነት ነው እና እርባናቢስ ገለልተኝነት ነው። የነጻነት ንጋት የሚመጣው ሁሉም በሚያዋጣው የደምና የላብ ጠብታ ነው። ላብና ደም ለመክፈል መቁረጥ እንደሚገባ ተደጋግሞ ተነግሯል። ኬላ አካባቢ የልከሰከስ ከነበረ የብልጽግና ኃይል ላይ እርምጃ መወሰዱን ፋኖ አሳውቋል። የደፈጣ ኤክስፐርቶቹ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጎጃም አገው ምድር ሶስተኛ ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ አባላት በአገዛዙ ኃይል ላይ በወሰዱት የደፈጣ ጥቃት ብዛት ያለው የአብይ አህመድ ታጣቂ እርምጃ እንደተወሰደበት ተነግሯል። በዚህ ከአዲስ ቅዳም ከተማ ወደ ዳንግላ ከተማ ከሚወስደው መስመር መካከል አሸዋ ቀበሌ አካባቢ ኬላ ዘርግቶ አላፊ አግዳሚውን እየዘረፈ ከሚተዳደረው የአሸባሪው ብልጽግና ታጣቂ ቡድን ላይ በተወሰደ የደፈጣ ጥቃት በጠላት ላይ ከፍ ያለ ሰብአዊና ቁሳዊ ኪሳራ ደርሷል ነው የተባለው ለ30 ደቂቃ የቆየ ውጤታማ የደፈጣ ኦፕሬሽን ሲሆን በዚህ ለ30 ደቂቃ በቆየ የደፈጣ ጥቃት ስምንት የአሸባሪው ጸረ አማራ ቡድን ታጣቂዎች ወዲያውኑ ሲደመሰሱ ከስድስት በላይ ቁስለኛ በመሆን ከአዲስ ቅዳም ከተማ ተንቀሳቅሶ በደመ ነፍስ እየተኮሰ በተሽከርካሪ ተጭኖ በደረሰ የአብይ አህመድ መከላከያ ተለቅመው በመነሳት ስድስት ቁስለኛ ወደ ሆስፒታል ስምንት የተደመሰሱ እድለቢሶችም ወደ ጅምላ ቀብራቸው በከባድ መሳሪያ ታጅባል ተወስደዋል፣ ተብሏል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የዘጠነኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድ የአብይ አህመድ ወራሪ ኃይል ከደብረ ወርቅ ከተማ በቅርብ ርቀት በምትገኘው በተለምዶ ወፍና አብራጅት በተባለ ቦታ እየቀጠቀጠው ነው ተብሏል። በአገዛዙ ሰራዊት እና ባንዳ ካድሬዎች ላይ የተጠናከረ እርምጃውን ቀጥሏል። እለቱ ክፍለ ጦሩ የሚጠራበት ሳሙኤል አወቀ ለአማራ ህዝብ መስዋዕትነት የከፈለበት ነው። ሳሙኤል አወቀ በምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ ሰቀላ ገንቦሬ ቀበሌ ማህሉ በተባለች መንደር መስከረም 24 ቀን 1978 እንደተወለደ ታሪኩ ያስረዳል። የመጀመሪያ ትምህርቱን እነጎዴ የመጀመሪያ ትምህርት ቤት 7ኛና 8ኛ ክፍል ትምህርቱን ግንደወይን እም እንዲሁም 9ኛ እና 10ኛ ክፍል ትምህርቱን በደብረ ወርቅ ከተማ ተከታትሏል። ከደሴ ወይዘሮ ስሂን ኮሌጅ ደግሞ ሕግ ተምሯል። 2002 ዓ.ም ፈቃድ አውጥቶ ጠበቃ ከመሆኑ በፊት በተለያዩ የመንግስት መስሪያ ቤቶች ሰርቷል። ከጠበቃነቱ በፊት በእናርጅናው ጋር የግብርና ጽህፈት ቤት ነገረ ፈጅ ሆኖም አገልግሏል ለቤተሰቦች ሶስተኛ ልጅ የሆነው ሳሙኤል አወቀ ከ2002 ዓ ም ጀምሮ በጀመረው የጥብቅና ስራውም የአካባቢውን ህዝብ ሲያገለግል ቆይቷል። በተለይ የሁለተኛ ደረጃ ተማሪ ያለ በ1997 ዓም የቅንጅት አባል ከሆነ በኋላ በህዝብ ላይ የሚደርሰውን በደል ለሚዲያ በማጋለጥ የፖለቲካ ፓርቲዎች አጀንዳ እንዲያደርጉት በመግለጽ ሲታገል ቆይቷል። በሙያው ህዝቡንም አገልግሏል። ቅንጅት ከፈረሰ በኋላ የአንድነት መስራች አባል ሆኖ የቀጠለ ሲሆን ሰማያዊ ፓርቲ ሲመሰረትም መስራች አባል ሆኖ ቀጥሏል። በሰማያዊ ፓርቲ የዞኑ አመራር ዋና ጸሐፊ የነበረው ወጣት ሳሙኤል ህዝቡ ሰማያዊን እንዲቀላቀል የላቀ ሚና እንደነበረው ይነገራልም። ሳሙኤል አወቀ በአካባቢው ህዝብ የሚደርሰውን በደል ለሚዲያ እንዲደርስ በማድረግ ትልቅ ሚና የተጫወተ ሲሆን የነገረ ኢትዮጵያ አምደኛ ከመሆኑን ባሻገር ለኢሳት፣ ህብር ሬዲዮ፣ ለቪኦኤ እና ለሌሎች ሚዲያዎች በቀናነት መረጃዎችን በማቀበል የህዝቡን በደል ሲያጋልጥ ቆይቷልም። የህዝብን በደል ለሚዲያ በማድረሱ በፓርቲው ጠንካራ እንቅስቃሴ በማድረጉም ከዞኑ የኢህአዴግ አመራሮች ከፍ ከፍተኛ ዛቻ ይደርስበት ነበር። ሌሎች ጠበቃ ጓዶቹ ከሱ ጋር እንዳይሄዱ እሱ ማለት ሰማያዊ ነው፣ ሰማያዊ ደግሞ የአክራሪ ሙስሊም ፓርቲ ነው፣ እናንተ ለምን ከሱ ጋር ትሄዳላችሁ? ብለው እንደሚያስፈራሯቸውና ደንበኞቹ ከሱ ጋር እንዳይሰሩ ማስጠንቀቂያ እንደሚደርሳቸው ሳሙኤል በወቅቱ ለነገረ ኢትዮጵያ ገልጿል። ሳሙኤል የሰማያዊ ፓርቲ አመራሮችና አባላት የሰማያዊ ፓርቲ አመራርና አባል ሆነው ማደራጀት መብታቸው መሆኑን ሲገልጹ የብአዴን አመራሮች እናንተ እኛን ስለማትረዱን ነው እኛ ጋር ሰላም ሰላማዊ ትግል የሚባል አይሰራም፣ ወንድ ከሆናችሁ ጫካ ገብታችሁ ሞክሩን በሚል ለህግ የማይገዙና ለሰላማዊ ትግል ቁርጠኝነት እንደሌላቸው አሳይተውናል ብሎ ነበር። ወጣት ሳሙኤል በወቅቱ የገዢ ፓርቲ ዛቻና ማስፈራሪያ እንዲሁም እርምጃዎች እየተጠናከሩ ቢሆንም እርምጃውን ፓርቲው ተጽዕኖ በመፍጠራቸው የመጣ በመሆኑ ይበልጡኑ እንደሚያበረታታውና የሚከፈለውን መስዋዕትነት ለመክፈል ዝግጁ መሆኑንም ለነገረ ኢትዮጵያ ገልጾ ነበረ። ፖሊስና ደህንነቶች በተደጋጋሚ ጊዜ ይዛችሁ አምጡት እየተባሉ ማስፈራሪያና ዛቻ አድርሰውበታል። ተቀምጧል። ይሁንና ሳሙኤል አወቀ እንደማይሰደድና ትግሉንም እንደሚቀጥል በማህበራዊ ድረገጽና ነገር የኢትዮጵያ ጋዜጣ ላይ ሲጽፍ ቆይቷል። ለአብነት ያህልም በአንድ ወቅት ከስር ዛቻው ሲበስበት ነገር የኢትዮጵያ ላይ አልሰደድም ትግሌንም አላቆምም ብሎ ጽፏል። ሰኔ 8 ቀን 2007 ዓመተ ምህረት ምሽት በኢህአዴግ ደህንነቶች ተደብድቦ የተገደለ ወጣት ሳሙኤል አወቀ ከመገደሉ ሁለት ሳምንት በፊትም ትግሌን አደራ በሚል በፌስቡክ ገጹ ጽፎ እንደነበር ይታወሳል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ገዢ የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው በአሁኑ ወቅት እያንጸባረቋቸው ያሉት መከራከሪያዎች ከመሰረታዊ አመክንዮና ቀላል ከሆኑ የዓለም አቀፍ ህግ ድንጋጌዎችና ከዲፕሎማሲያዊ መርሆች ያፈነገጡ ናቸው በማለት ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት አስተያየት ተችተዋል። የማነህ በዚህ አስተያየታቸው የብልጽግና ፓርቲ ባለስልጣናትና ተሳዳቢዎቻቸው ኤርትራና ኢትዮጵያ እንደገና በጀመሩት ቅርርብ ግራ መ መጋባት ይታይባቸዋል፣ ብለዋል። የማን አያይዘውም ይህ ግራ መጋባት የተፈጠረው የብልጽግና ባለስልጣናትና ተሳዳቢዎቻቸው ኤርትራ በባህር ግዛቷ ላይ ያላትን የማይገሰስ ሉዓላዊ መብት በከፊል ለጨረታ ለማቅረብ ዝግጁ እንዳልሆነች ከተረዱ በኋላ ነው በማለት አስተያየታቸውን ቋጭተዋል። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ወደ ተካረረ ደረጃ የደረሰ ስለመሆኑ እየተነገረ ነው። የጠቅላይ ሚኒስትር አብይ አህመድ አገዛዝ የአሰብ ወደብን በጉልበት የመያዝ ምልክቶች መታየታቸውን ተከትሎ ኢሳያስ አፈወርቂ ወታደራዊ ኃይላቸውን አጠናክረዋል። የአስመራው መንግስት ከመቀሌው የዶክተር ደብረ ጽዮን ገብረ ሚካኤል የህወሃት ቡድን ጋር በጋራ የ እየሰራ እንደሆነ ይነሳል። ግንኙነቱ ብልጽግናን ተባብሮ የማሸነፍ ዓላማ ያለው እንደሆነም ይነገራል። አብይ አህመድና ቡድኑ ኤርትራን በህወሀት ብቻ ሳይሆን በፋኖ ደጋፊነትም እየከሰሰ እንደከረመ ይታወቃል። የእስራኤልና ኢራን ግጭት ተባብሶ የአየር ጥቃት ልውውጡ ቀጥሏል። አዳዲስ እውነቶችም መከሰታቸውን ቀጥለዋል። ትናንት ምሽት ጥቃት ያደረሱት የኢራን ሚሳኤሎች በርካታ ጉዳት ማድረሳቸው ተሰምቷል። የእስራኤል የአደጋ ጊዜ አገልግሎት በጥቃቱ ቢያንስ አስር ሰዎች ሲገደሉ አንድ መቶ የሚሆኑ ሰዎች ደግሞ መቁሰላቸውን አሳውቋል። ከጥቂት ቀናት በፊት በመንግስታቱ ድርጅት የኢራን አምባሳደር በእስራኤል ጥቃት 78 ሰዎች መገደላቸውን ተናግረዋል። ትናንትና የኢራን ብሔራዊ ቴሌቪዥን በቴሄራን በአንድ የመኖር አፓርትመንት ላይ በደረሰ ጥቃት 20 ህጻናትን ጨምሮ ስልሳ ሰዎች መገደላቸውን ዘግቧል። የኢራን ነዳጅ ሚኒስቴር በዋናው ከተማ የሚገኘው የሳሃራ ነዳጅ ማከማቻ በእስራኤል ጥቃት መመታቱን ገልጿል። የነዳጅ ማቀነባበሪያው በጥቃቱ የእሳት አደጋ ቢደርስበትም አሁን በስራ ላይ መሆኑ ተሰምቷል። በባቲያም ባለ አስረኛ ወለል ህንጻ ፍርስራሽ ውስጥም ሰባት ሰዎች መውጫ ማጣታቸውን በእስራኤል የቢቢሲ ወኪሉ ዘግቧል። ከዚህ አስቀድሞ የኢራን ሚሳኤል በአደጋ ዞን ውስጥ የሚገኝ ህንጻ መምታቱን ተከትሎ ስድስት ሰዎች መገደላቸውን ተነግሯል። ማዕከላዊ ኢስፋሃን ግዛት የሚገኘው የኢራን የመከላከያ ሚኒስቴር ዋና መስሪያ ቤት በእስራኤል ጥቃት እንደደረሰበት የኢራን ባለስልጣን አረጋግጠዋል። የኢስፋሃን የጸጥታ ጉዳዮች ምክትል ገዢ አክባር ሳሊህ እስካሁን በዋናው መስሪያ ቤቱ ላይ በተፈጸመው ጥቃት የተጎዳ ሰው ስለመኖሩ መረጃ ለመኖሩ ጠቅሰው የደረሰውን የጉዳት መጠን እየተገመገመ ነው ብለዋል። ትናንት ምሽት የኢራን መገናኛ ብዙሃን እስራኤል በቴህራን ኖቦኒያድ አካባቢ በሚገኘው የሀገሪቱ የመከላከያ ሚኒስቴር ላይ ጥቃት ማድረሷን ዘግበው ነበር። ኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ እስራኤል በኢራን የኒውክሌር ተቋማት ላይ ላደረሰችው ጥቃት አሜሪካ ተባባሪ ናት ካሉ በኋላ ኃላፊነት መውሰድ አለባት ብለዋል። ዩናይትድ ስቴትስ የእስራኤልን ጥቃት እንድታወግዝ የጠየቁት ሚኒስትሩ አሜሪካ ለእስራኤል ይሁንታዋንና ድጋፍ ባትሰጥ ጥቃቱ በፍጹም አይከሰትም ነበር ብለዋል። አሜሪካ በዚህ ጥቃት ምንም አይነት ተሳትፎ እንደሌላት ከተለያዩ አካላት መልእክቶች ደርሰውናል፣ ነገር ግን ይህንን ማስተባበያ አናምንም ከዚያም የሚቃረን ማስረጃ ነው ያለን ሲሉ በቴሌግራም ገጻቸው ላይ ጽፈዋል ከአሜሪካ ጋር የሚደረገውን የሚቀጥለው ዙር የኒውክለር ድርድር ስምምነት ላይ ለመድረስ መንገድ ሊከፍት ይችላል ነበር ሲሉ እስራኤል ውይይቱን አበላሽታለች ሲል ከሰዋል። በቴራን የኒውክለር መርሃ ግብር ዙሪያ በአሜሪካና ኢራን መካከል ስድስተኛ ዙር ድርድር ዛሬ ሊደረግ ነበር። እስራኤል ለሶስተኛ ምሽት በኢራን ላይ የአየር ጥቃት ስትፈጽም፣ ቴራን በበኩሏ ሁለት የባላስቲክ ሚሳይሎችን ወደ እስራኤል አስወንጭፋለች። ቴራን በጥቃቶቹ ምን ያህል ጉዳት እንደደረሰባት መረጃ እያወጣች አይደለም። እስራኤል ግን በኢራን ጥቃ የተገደሉትና የቆሰሉትን እየቆጠረች ነው። የህይወት መጥፋት የእስራኤል መንግስት የኢራን መከላከያና የምጣኔ ሀብት መሰረተ ልማቶች የበለጠ እንዲደበድብ ሊያደርግ ይችላል ብሏል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን ሚሳይሎቿን ወደ እስራኤል ማስወንጨፏን ከቀጠለች ቴህራን ትቃጠላለች ያሉ ሲሆን የኢራን የውጭ ጉዳይ ሚኒስትር ሳይድ አባስ አርጋች በበኩላቸው ካለዋሽንግተን ድጋፍ እስራኤል ጥቃት አትፈጽም ነበር ብለዋል። ይህም ኢራን በቀጠናው የአሜሪካን ኢላማዎች እንድትደበድብ በር ሊከፍት ይችላል። ፕሬዚዳንት ትራምፕ ኢራን ይህን የምታደርግ ከሆነ የአሜሪካ ጦር ኃይሎች ጠንካራ ኃይል ይወርድባታል ብለዋል። ፕሬዚዳንቱ በሁለቱ ወገኖች መካከል በቀላሉ ስምምነት ላይ መድረስ እንደሚቻልም ጠቁመዋል። ከሶስት ቀናት በፊት በአሜሪካና ኢራን መካከል የኒውክለር ስምምነት ላይ ለመድረስ ተስፋ ነበር። አሁን ግን በእስራኤልና ኢራን ፍንዳታዎች ሲሰሙና የጥንቃቄ ደውሎች ሲስተጋቡ ይህ ተስፋ ተበትኗል ነው የተባለው። ውድ የብላክ ላየን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ